በጌታ በኢየሱስ ስም አነብላችኋለሁ። አሜን። ቁጥር 26 የልቤ አምላክ እሺ ሆይ ልቤና ሥጋ ያለቀ እግዚአብሔር ግን ለዘላለም እድል ፈንታይ። አሜን። የልቤ አምላክ ልቤና ሥጋ ያልቋል እግዚአብሔር ግን

መታመኛዬ እግዚአብሔር ነው። አሜን። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ክብር። አሜን። ክብር ለኢየሱስ አሜን። በጽዮን ልጅ በሮች ምስጋናን ሁሉ ምንር ዘንድ እናገር ዘንድ እኔ ምኔ ነው። መታመኛ እግዚአብሔር ነው። ክብር ለኢየሱስ ይሁ አሜን። ክብር ለኢየሱስ ይሁ አሜን። መታመኛችን እግዚአብሔር ነው አሜን። መደገፊያችን እግዚአብሔር ነው አሜን። ወደዚህ አምላክ ቅረቡ አሜን። ሸምበቆን ሰው ሸምበቆን ተሰባሪ ነው። ወደማይሰበረው አምላክ ቅረቡ። ለእርሱ ከዘላለም እስከ ዘላለም በአብያተ ክርስቲያናቱ ምስጋና